ከፍቶች ማየት በጣም ከብዶኛል። ጀምር እኔ ለአንቺ ከብቶች ማየት አልፈልግም። ይህም እየየምር ሰላም ሰላም። ውድና የተከበራችሁ ውድ ቻና ለቤተሰብ ቤተሰብ እንዴት ናችሁ? ዳና እንዴት ዋላችሁ? ባላችሁባት ቦታ ሰላማችሁ ይብዛ። እኔ ዳና ነኝ። እግዚአብሔር መስኪን ይምር። ሄሚዬ ለምን ለምንድን ነው ግን እንደዚህ አላቅም። እናንቴ እኳ በቃ ተጣልታችሁ ተላደ ማለት ይቅርታ ጠይቄሻለሁ፣ ይቅርታ ተቀብያለሽ ብዬ አስባለሁ። ዛሬ እኔ ዳቅም ብቻ ነገር ግን የወልሽ ምን አለመሰለሽ እኛ እኮ እናንተ የሆነ ነገር ሲትፎስቱ ልክ እኛ ልቡ እየተሰበረ ነው የሚገኘው። አይገርማችሁም? የምር አሁን አንቺ ደስታ መጣ ሄዳ አየሁት አየሁት፣ ሰው መጣ ሄዳ አየሁት አየሁት የምለው እንትን ላይ ነው፣ ግጥም ነው እንትን ላይ ነው የለቀቀችው ማለት ነው እና ከባድ ነው። አንቺ እኮ ከፍተሽ ማየት ተከፍቶሽ ማየት አልፈልግም፣ የምር አዝነሽ ማየት አልፈልግም ሀይሚየ የምር ነው። አረበ እግዚአብሔር ሀይሚየ ታሪቃቹ ነው ለኔስ ዛሬ ማለት ነው። የምር እኔ በጣም አሳዝነኛ ልጅቼ፣ ልጅ እኔ እኮ አላቅም እኮ ውስጥ አለ የሆነ ነገር ይዛ ይሁን ቤተሰቦች፣ እግዚአብሔር አሁን እሺ ሀይሚ እሺ፣ ለምንድን ነው ሄና ክል እንደዚህ ሆነችው? አሁን ቢዶ ማለት አሁን ይሄ ቢዶ ትናንት ወዲ ባለፈው ማለት ከሱስ ጋ አየሁት። ከእንደ ለበሰች ልብስ ነው ይሄ ያኔ የተሰራ ቪዲዮ ነው የዛሬ ለቀቀሽ ማለት ነው ቲክቶክ ላይ ሶ እና እንትን ማለት ነው። እንዴት ነው ሃይሚ በቃ አላቅም። የምር ምን አስበሽ ነው እንደዚህ ማለት? ፕራንክ ነው ወይም ፕራንክ እየሰራሽ ነው ብዬ ነው የሚያስበው እኔ በፍጹም፣ እንጂ ከብሩክ ማለየት አስበሽ እንደዚህ ትሆኛለሽ ብዬ አላስብም። ከብሩክ ደግሞ እንደማትለዩ አቃሎኝ የምርን ነው እግዚአብሔር ነው ያገናኛችሁ። እግዚአብሔር እስከ ፍጻሜ ድረስ እጃችሁ ያዝ። እኔ ምንም ሊል አልችልም። እውነት እንዲ ይህና ለእናንተ የቆ ተከብታችሁ ማየት አልፈልግም። በቃ ታሪቃችሁ ነው። እንዲ ካልመጣችሁ በቃ ሰላም ካልሆነ በውስጥ ጨርሳችሁ ነው። እናንተ ፎስት ማለት የሆነ ነገር ፎስት ስታደርጉት ቁጥር እኛ ደግሞ እዚህ ጋር በድንጋጤ ልሞት ነው። ጌታ ያደረሰልኝ። ወይኔ ወይኔ ወይኔ፣ ምን ነው የሚሻለው ግን እንዴ? የምትመጡት ከሆነ በሰላም ነው ልን። እግዚአብሔር ከእናንተ የጋየውን እንደ አሁን እኮ እንዴት እንደ የደናገጠን በ ሄምዬ፣ በናሽ በእግዚአብሔር እንደ እናንተ ዛሬ ታርቃችሁ ነው ልን። ወይኔ ጉዴ፣ ፋላ አረጌታ ድረስልኝ። እኔ አላቅም። ሄምዬ፣ እንዳይ ከፋሽ የምር እንዳይ ከፋሽ። ህይወቱ እኮ ሁለት ነገር ነው የምትይዘው ክፉም አለ፣ ደግም አለ፣ መልካሙም አለ። አላቅም እንዴት አርጌ ላስረዳችሁ ጌታን ሁሉም ነው ያለውና እና ህይወት ላይ ህይወት ሁለት ነገር ነው የምትይዘው። ሁሌም መልካም ነገር ሁሌም ጥሩ ነገር አይደለም የሚጋጠመው ማለት ነው። ክፉም አለ ደግም አለ መጥፎም ነገሮችም አሉ። ያ በቃ እነዛው ማለት ነው። ሶ ስለዚህ ያ ነገር ሁሉ እኛ አላቅም ማለት ክፉን በበጎ መውሰድ አለብን። መልካሙም እና ሁሉም በቃ ሁሉም የምንችለው ልብ መኖር አለብን በቃ መቻል አለብን። ገባሽ ባለፈው አንቺ እኮ ብሩክ፣ እኔ እኮ በጣም ከስድስት ወራቶች በፊት እንደዚህ በብዙ ችግር በፊት እንደዛ ሆነን አናቅም ሲል ለበጎ ነው ብለን እንወሰድ ነው ያልሽ ወደ አንቺ እኮ እንደዚህ አይነት ጭንቅላት ያለች ልጅ ነሽ ደል እንዴ? ሶ ስለዚህ ለምን እንደዚህ ትሆኛለሽ? በቃ ሁሉም ነገር ለበጎ ነው ብለሽ ለእግዚአብሔር አሳልፈሽ የሰጠሽ። ለምን ነው ታሪካችሁ ማትመጡት እንዴ? እኛ እኮ እናንተ ወደን እና ቦታ ሰጥተን እኮ እዚህ ጋር ተቃጠልን እንካን

የሚናብሩ እንኳን ለእኛ ምንም እያሰባቸው አይደለም። ወይኔ እንደ ምንን ምን እንደነው ነው የምትፈልጉት? እናንተ ወድን ቦታ ማሳጣት ትስ ማለት ሲተት ነው ማለት ነው። ለምን ነው ለኛ ማታስቡት? የምታደርጉት ነገር ለሁሉ የምታደርጉ ድርጊቶች ሁሉ እኛ አሁን ለምሳሌ ማዳንቂ ማሞች እናንተ ወዶ ቦታ ሰጥቶ ይወዳል። እናንተ ደሞ የምታደርጉት ነገር በቃ ዝም ብለ ይቅርታ። አንድ ሰው ይቅርታ ካለ ይቅርታ ተቀበላችሁ። ለምን እንደሆነ ማትማት ማጥወት ወይ ማትኖሩት እንዴ? ሁለቱም እንደዛ የምትሆኑ ከሆነ አላቅም፣ እንደ ብዙ ነገር ሄሚ፣ ብዙ ነገር ሊጋጥምሽ ይችላል። ካኔ ከዚህ ማለት አላቅም ወይ ለወደፊት አስቢበትና አንቺ ኮይ እርታ ልባለሽ፣ የኔ ጀግና ሴት ይምሪ፣ ከፋሽ ታሪካችሁ እንዴት ነው? እንፈልጋለን እንዴ ማጫው አለብን እንዴ ወጥን ሰላማዊ ሰልፍ እንውጣ እንዴ ለናንተ ላንቺና ለሄም ማለት ለብሩኬ ሰላማዊ ሰልፍ ማውጣት አለብን አሁን። የምድር የቀረው እሱ ነው እንጂ ምንም የቀረ ነገር የለም። ጂሰስ እንደ ለኛ ማሲቦ እንጂ ለኛ ካላሰባችሁ ማን ለኛ ሚያስበው? እናንተ እናንተ ወደን እሺ አንድ ቀን ሲትቀሩ አንድ ቀን ሰላም ሳቱ እኛ እንዴት እንደምንሆን አታቁም። እና በቃ ወይ ማስመሰል ነው የሚመስላችሁ ለእናንተ እጭ፣ አሁን እስታባረን እግዚአብሔርን እንዴ

የምር አላቅም። በጣም ደብሮኛል። በጣም በጣም ማለት ነው። እኔ በጣም ነው የደበረኝ ማለት ነው። ይህም ያሁን ይህን የሆሰበችውን አይቼ ማለት ነው በጣም ነው የደበረኝ። በቃ እሷ እንደዛ ሀዜና ማየት እኔ በጣም ነው የሚያስጠላው። ወዳችኋለሁ። ባላችሁበት ቦታ ሰላማችሁ ይብዛ። እግዚአብሔር የነሱ ሶማሌ እንዲገባ በእውነት አላቅም። እኛ አሁን ምንም የምንለው ነገር የለም ጌታን እንዳቃላችሁ ማለት እንትን ማለት ብሮክ ሄሚ እንዴት፣ ለምን እንደዚህ ሆነሽ ብለን ብሮክ ማላውቅም። ይሄ ሄሜም ደግሞ ሌላ ቦታ እንደዚህ እንደዚህ ማውራት የለብንም። እግዚአብሔር እነሱ እውነት እኛ ምንም ብንልም እግዚአብሔር ያገናኛ። ሰው በፍጹም አይለይም ማለት እግዚአብሔር አዎ፣ አንቺም እሱም አንድ ለሆናችሁ እስከ ጥግ ድረስ እስከ መጨረሻ ድረስ ትኖራላችሁ ካለ ይኖራሉ። እኛ ያለነው ሳይሆን እግዚአብሔር ያለ ይሁን እኛ ያሰብነው ሳይሆን እግዚአብሔር ያሰበ ብቻ ይሆን እንጂ፣ ምንም ማድረግ እኛ አሁን እነሱ ከተገናኘው ቀን ጀምሮ ስንት ነገር ኮመንት ላይ በየቦታው ሁሉ እያልን ነበር። እኛ ያልነው ሳይሆን እግዚአብሔር ያለው ነው እየሆነ ያለው። ተረዳችሁኝ? በቃ ለእግዚአብሔር በእውነት አላውቅም። እውነት እነሱ የምትወዱት ከሆነ እግዚአብሔር አንድ እንዲያደርግ ጸልዩ። ካላስ ይሄ ነው መሻለው። የምር ምንም ማለት አላውቅም ምን እንደምል ሊገባኝ አልቻለም። የምር በጣም ደባረኝና አስጠድቶኛል። መልካም ቀን